ኢሬቻ የባህላችን ምስክር የመዋደድ የአብሮነት ጌጣችን ነው። እንኳን ለኢሬቻ በዓል አደረሳችሁ! የአዲስ አበባ ከተማ አስተዳደር የሕዝብ መዝናኛ ቦታዎች አስተዳደር ኮርፖሬሽን። በዓሉ የአብሮነት እንደመሆኑ፣ ኑ በከተማችን ላይ በተሰሩት የልማት ቱሩፋቶች የደስታና የድምቀታችን መድረካችን በሆነው ዕንቁ በዓላችንን በጋራ በመሆን እናክብር። ኢሬቻ ዘንድሮ ስናክብር በኮሪደር ልዩ ልዩ ልማቶች በተዋበችው አዲስ አበባችን በማራኪና ውብ ገጽታዋ ጋር በመሆኑ ከመቼውም ጊዜ በላይ ከፍ ይላል። በከተማ ነዋሪ ውስጥ ታላቅ ቁርጠኝነትና በከተማ አስተዳደሩ ጽኑ የሥራ አመራር በመንተራስ ሰርተን ያስዋብናትን ከተማችንን ዳግም በኢሬቻ እናደምቃታለን። እንግዶቻችን በተሠሩት የኮሪደር ልማት ስፍራዎች በጋራ በመሆን የጋራ ባህላችንን በጋራ አንድና ክብር የፍቅር ጥሪያችንን እናስተላልፋለን። የአዲስ አበባ ከተማ አስተዳደር የሕዝብ መዝናኛ ቦታዎች አስተዳደር ኮርፖሬሽን